አላህ ለታላቅ ዓላማና ለታላቅ ግብ እንደ ፈጠረው ያውቃል። አባቱ ነቢይ፣ እናቱን መልካም ሴት ነበረች። ለአላህ ባለው ፍራቻ በልቡ ርኅራኄና አላህን ፈርቶ በማልቀሱ ይገረሙ ነበር። ከእልታት አንድ ቀን ዘከርያ ዐለይህ ሰላም ከሊቃውንቶች ጋር ሆኖ ወደ እርሱ መጣና ሲያለቅስ ሳየው፣ እሱም ልጅ ለምን ይህን ታደርጋለህ? ለምንድን ነው የምታለቅሰው? አለው እርሱም አባቴ ሆይ

አንዳንድ ጊዜ የዛፍ ቅጠሎችን እየበላ የሻከረ ልብስም እየለበሰ ጫካ ውስጥ ይተኛ ነበር። እርሱም ገና ሕፃን ሳለ እዚያ ጫካ ውስጥ ጌታውን ይማጸን ነበር። የያሕያ ጉዳይ ይገርማል። እሱ ተራ ልጅ አልነበረም። ዘከርያ እንኳን አንዳንድ ጊዜ የእርሱ ጉዳይ ይገርመው ነበር። እናቱ ጫካ ውስጥ እየፈለገችው ሳለ ጉድጓድ ቆፍሮ በውስጡ ተቀምጦ አገኘችው። እሷም

እንቁቅም ነበር ያሕያ መሪ ነበር። አላህም ታላቅ ድንግልና ከደጋጎቹ ነቢይም አደረገው። ከዒሳም ጋር ይዋሃድ ነበር። ሁለቱ ልጆች የአክስ ተማማሾች ልጆች ናቸው። አንዳንድ ጊዜ አብረው ይሄዳሉ፣ አብረው ያወራሉ፣ አብረውም ይቀመጡ ነበር። በአንድ መልካም በሆነ አካባቢ ነው ያደጉት። ሁለቱም ነቢይ ናቸው። አማ ዒሳ ዐለይሂ ሰላም ወሁወ ጥፍሉን ሰጊር ዒሳን በተመለከተ ደግሞ ገና ሕፃን ልጅ ሳለህ አላህ በርሱ ተአምራትን አድርጓል ዒሳም በልጅነቱ አንዳንድ ጊዜ ከልጆች ጋር ይከላቀል ነበር ልጆቹም ከእሱ ጋር መቀመጥና መጫወት ይፈልጉ ነበር ዒሳም ከልጆቹ አንዳቸውን አንተ እከሌ ሆይ እናትህ ላንተ ምግብ እንደ ደበቀችልህ ታውቃለህን አለ ልጁም ምን እያልክ ነው አለ ዒሳም እናትህ ልትሰጥህ ፈልጋ

ልጁም ወደ ቤቱ ይሄድና፣ እናቱን እናቴ ሆይ የደበቅ ሽልኝን ምግብ የታለ አላት። እናትየውም ትገረምና ምን ትለዋለች። ልጁም እንዲህ እንዲህ ዓይነት ምግብ አልደበቅ ሽልኝም አላት። እናቱም ልጄ ሆይ እንዴት አወቅክ? አዎ ምግብ ደብቅ የለህ ነበር፣ ግን ለማንም አልነገርኩም አለች። ልጁም ይህን የነገረኝ ዒሳ ነው አላት። ዒሳም ትንሽ ልጅ ሆኖ እንዲህ ባለ ተአምር ልጆቹን ያናገራቸው ጀመር። ልጆቹም እናቶቻቸው ጋር እየሄዱ ይህን መንገር ጀመሩ። እናቶቹም ወሬውን ለአባቶቻቸው ማስተላለፍ ጀመሩ። ሕተ ወሰለ ለልየሁድ የሕጊዱን ወሬውም አይሁዶች ዘንድ እስኪደርስ ድረስ በእስራኤል ልጆች መካከል መሠራጨት ጀመረ። አይሁዶችም አንዳንድ ነቢያትንና አንዳንድ ደጋግሰዎችን ይጠላሉ። ስለ መርየምና ስለ ልጇም አስማተኞች ናቸው እያሉ ማውራት ጀመሩ የምትበሉትንና በቤታችሁ የምታደልቡትንም ሁሉ እነግራችኋለሁ። አንድ ታላቅ ጉዳይ ያለው ሕፃን ልጅ እንዳለ ወሬው ወደ ፋርስ ንጉሥ ደረሰ። የፋርስ ንጉሥም ራእይ አየ። አንድ ሕፃን ልጅ ታላቅ ጉዳይ እንደሚኖረውና ንግሥናውም በሱ በዘሮቹ ወይም በተማሪዎቹ እንደሚጠፋ ዜና ደረሰው። ንጉሡም ፈርቶ የሶርያን ንጉሥ ላክ እርሱንም በዚያን ጊዜ ስለ ተወለደ ታላቅ ጉዳይ ስላለው ሕፃን ልጅ ሰምተህ ታውቃለህን? አሉ። የሶርያው ንጉሥም አዎን፣ ስለ እርሱ አውቀናል፣ ስለ እርሱም ሰምተናል። ስሙ የመርየም ልጅ ዒሳ ነው። ሰዎችም በርሱ ላይ ከፊሉም አምነው ከፊሉም ክደው ስለ እርሱ ያወራሉ አለ። የፋርስ ንጉሥ ዒሳንና እናቱን እንዲገላቸው የሶርያን ንጉሥ ላክ። ከዚያም የእስራኤል ልጆች አይሁዶች እሷን ሊጐዱ እንደሚፈልጉና የሶርያም ንጉሥ እሷንና ሕፃን ልጇን ሊገሉ መልክተኞቹን እንደላከ ወሬው ወደ መርየም ደረሰ። ዒሳ ገና ትንሽ ልጅ ነው፣ ያሕያም ትንሽ ልጅ ነው። ነገር ግን ዘከርያ፣ አናጺው ዮስፍና ደጋጎቹ ሰዎች መርየምን ለመጠበቅ ምንም ማድረግ አይችሉም። አይሁዶች በቁጥር ብዙ ናቸው። የሶርያ ንጉሥ ጠንካራ ወታደሮች አሉት። መርየምስ ምን አደረገች? ሸሸች። ልጇን ይዛ እንድትወጣ አላህ አዘዛት። የት ሄደች? በዚህ ላይ ዘጋቢዎቹ ተለያይቷል። አንዳንዶቹ ወደ ግብፅ ሄደች አሉ። አንዳንዶቹ ደግሞ ደማስቆ ሄዳ ተደበቀች አሉ። ምንም እንኳን የሶሪያ ንጉሥ እነርሱን ቢፈልግም ነገር ግን ዛፎች ባሉበት ቦታ፣ ምንጭ ባለበት፣ ከሰዎች በላይ ከፍ ያለ ስፍራ፣ የሚበላና የሚጠጣ ውሃ ባለበት ቦታ ተደበቁ። ስለሄዱበት አገር አላህ ብቻ ነው የሚያውቅ ዋናው ነገር ትንሽ ልጇን ይዛ መሸሿ ነው። የመርየምን ልጅና እናቱንም ተአምር አደረግናቸው። የመደላደርና የምንጭ ባለቤት ወደ ሆነች ከፍተኛ ስፍራም አስጠጋ ናቸው በዚያም ቦታ አንድ ነጋዴ ነበር። ገበሬ ነው፣ አረብ አይደለም። ነገር ግን ነጋዴና እና ደግሰው ነበር። ደሆችንና ችግሮችን የሚያስጠልልበትም እቤት አለው። መርየም ወደ እርሱ ሄዳ ከደሆችና ከትንሹ ልጇ ጋር ተቀመጠች። እርሱም አስተናገራቸው መርየምም ከትንሹ ልጇ ከዒሳ ጋር በዚያ ገበሬ ቤት እየተመገቡ ነበር ከእለታት አንድ ቀን የገበሬው ገንዘብ ተዘረፈ እርሱም አዘነ ገንዘቡን ጌጣጌጦቹ ተዘረፉ እርሱም ድሆችንና ችግረኞችን የሚያበላ ሰው ነበር ገንዘቡን ፈለጉት ነገር ግን አላገኙትም መርየምና ዒሳም አዘኑ ከዚያም ሕፃን ልጅ የነበረው ዒሳ ዓለይህ ሰላም ወደዚህ ገበሬ ሄደና ንብረትህ የት እንደ ጠፋ እንድነግረህ ትፈልጋለህን አለው ገበሬውም ዒሳ የመሬም ልጅ ሆይ ገንዘቤ የት እንዳለ ንገረኝ አለው ዒሳም ወደ አንድ ዓይነ ስውር ሄዶ ይህን ሽባ የሆነውን ሰው እጀርበህ ላይ እዘለው ከእርሱም ጋር ሂድና ገንዘቡን ለዚህ ገበሬ አምጣለት አለው ዓይነ ስውሩን ፈርቱ ይህ ልጅ ይህን ነገር እንዲታወቅ አለና ወዲያውኑ ሽባውን ሰው አዝሎ ገንዘቡን ወደ ደበቀበት ቦታ ሄደ። ገንዘቡን ለገበሬው መለሰለት። ገበሬውም የዚህን ልጅ ጉዳይ ታላቅ እንደሆነ አወቀ። ይህንንም ሕፃን ልጅ አላቀው። ከቀናትና ከወራት በኋላ ይህ ሕፃን ልጅ ቀስ በቀስ እያደገ መጣ። አንድ ቀን ንጉሡ የዚህ ገበሬ እንግዳ ሆነና ገበሬው ለንጉሡና ለባልደረቦቹ ይሰጥ የነበረው መጠጥ አለቀ። ይህም ገበሬ አዘነ። ዶዎችን የሚያስጠልል ደግ ሰው ነበር። የመርየም ልጅ ዒሳም እኔ መጠጡን ላምጣለ አለው። ገበሬውም እንዴት አለ። ዒሳም ከወዳዎችን ሁሉ በእጁ ዳበሰና እንደ ገና መጠጥ ሞላባቸው። ገበሬውም የበለጠ ደስተኛ ሆነ። የመርየም ልጅ ዒሳም ዐሥራ ሦስት ዓመት ሆኖ፣ መርየምም ለዓመታት ከልጇ ጋር ቆየች። እንደ ገና ወደ አገሯም ለመመለስ ወሰደች። ገበሬውም አዘንና ለምን ትሄጃለሽ አላት። እሷም መመለስ አለብን አለችና የዐሥራ ሦስት ዓመት ልጇን ይዛ ከዚህ የመደላደልና የምንጭ ባለቤት ከሆነው ከፍተኛ ስፍራም ሄደች። መርየምና ልጇ ዒሳ ዐለይሂ ሰላም እንደ ገና ወደ አገራቸው ወደ ኢየሩሳሌም ተመለሱ። እነርሱም የተቀበለው አናጺው ዩስፍ ያደገ ትሑትና መልካሙ ሰው ነበር። አህያም ስለነበረው በአህያው ላይ አስቀምጦ መልሶ አመጣቸው። እዚህ አይሁዶች አሁን መርሳት ጀምሯል። ዒሳም እኩዮቹን በድጋሚ መምከር ጀመረ። ያሕያም ይመክራቸዋል፣ ይገስጻል። የአላህ ነብይ ዘከርያም በመካከላቸው አለ። ዒሳም አንቀጾችና ተአምራት በእጁ እስኪታዩ ድረስ ቀስ በቀስ እያደገ መጣ። ሳራ ወከተበ ላሁ ለሁ ኑቡዋ ጎልማሳም ሆነ ሰዎችንም መስበክ ጀመረ። አላህም ነቢይነትን ወሰነበት። በእስራኤል ልጆች መካከል ነቢይን ሰደደ። ያሕያ፣ ዒሳና ዘከርያ ነቢያቶች ናቸው። ሦስቱ በተመሳሳይ ጊዜ ወደ አላህ ይጣራሉ። ያሕያም የመርየም ልጅ የዒሳን ቃል አመነ። አላህ በሚል ጊዜ አስታውስ፣ የመርየም ልጅ ዒሳ ሆይ በአንተና በእናትህ ላይ የዋልኩላቸውን ጸጋዬን አስታውስ እነርሱን የሚጠብቃቸውና የሚያበረታቸው ማን ነበር? ጅብሪል ነበር። ሰዎችን ከርሱ ይከላከልላቸው ነበር። በሕፃንነትና በከፈኒሳነት ወይም የበሰለ ሰው ሆነ ሰዎችን የምትናገር ስትሆን በቅዱስ መንፈስ ወይም በጅብሪል ባበረታሁህ ጊዜ ያደረግኩልህን ውለታ አስታውስ። ጥሕፈትንና ጥበብንም ተውራትንና እንጂልንም ባስተማርኩህ ጊዜ ያደረግኩልህን ውለታ አስታውስ። ዒሳ ተውራትን ተማረ። እንጂልም ከርሱ በፊት ያሉትን መጽሐፍት የሚያረጋግጥ ሲሆን ወደርሱ ወረደ። የእስራኤልንም ልጆች ያስተምር ጀመር። አላህም የእስራኤል ልጆችና ደጋግሰዎችም በርሱ ይማሩ ዘንድ መጽሐፉን ወደርሱ አወረደ። ከፊሎቹም በርሱ ካዱ። በእጁም ተአምራት ይደረጉ ጀመር። ወለአነ ቀውመ ዒሳ ብነ መርየም። ምክንያቱም የዒሳ ሕዝቦች የእውቀትና የሕክምና ሕዝቦች ነበሩ። መድኃኒትነትንና ሕክምናን የተረዱና የተፈጥሮ ዕውቀት ምሁሮች በመሆናቸው ተአምራቶቹ እነርሱን መፈታተናቸው ተገቢ ነበር። እነርሱ የታመሙትን ይፈውሳሉ፣ ከዚያ የበለጠ ማድረግ አይችሉም። አንድ ሰው ሊሞት ሲቃረብ ያክሙትና በአላህ ፍቃድ ወደ ሕይወት ይመለሳል፣ ግን አይሞትም። የመርየም ልጅ ዒሳ ግን ከዚህ የተለየ ነው። ወደ እርሱ ይሄዱና ይህን ጭቃ ተመልከቱ ይላቸዋል።

ሁሉም ሐኪሞች አይኑን ለመመለስ አይችሉም። ልክ አንድ ማየት የሚችልና ከዚያም በሆነ ችግር ማየት እንዳልቻለ ምናልባት ሐኪሙ እይታውን እንደሚመልስለት ሰው አይደለም። የመርየም ልጅ ዒሳ ዓለይህ ሰላም ግን እውር ሆነው ወደ ተወለዱት ሰዎች ይመጣል። ከዚያም በሰዎች ፊት ፊታቸውን ያብስና ማየት ይጀምራል። ሐኪሞቹ እንኳን ይህንን ማድረግ አልቻሉም። ወያቲ ልልአብረስ እሊ ጅልደ ኩለ ፊ በረስ ፈየምሰሕ ዐለይህ። ከዚያም ቆዳው ሁሉ በለምጽ ወደ ተወረረ ለምጻም ሰው ይሄድና ያብሰዋል። ቆዳውም እንደ ነበረ ይመለሳል። ሰዎችም እነዚህን ተአምረት ይመለከታሉ። ከዚህም የበለጠ አደገኛ በሆነው ነገር እንዲህ ይላቸዋል፣ በአላህ ፈቃድ ሞታንን ባአስነሳ ምን ትላላችሁ? እነርሱም ይህንን ማድረግ አትችልም ይሉታል። ዒሳም እችላለሁ፣ የዓለማት ጌታ ይህንን ተአምር ሰጥቶኛል ይላቸዋል። ከረጅም ጊዜ በፊት የሞቱትን ሙታን እንዲቀሰቅስላቸው ይሟገቱት ጀመሩ። እነርሱም እከሌን አስነሳልን አሉት። እንዲያውም ከኖኅ ልጆች አንዱን አስነሳልን ብለዋልም ይባላል። በእርግጥ ቢነሳም ተመልሶ እንደገና ይሞታል። ዒሳም በሰዎች ፊት ያዘዋል። ከዚያም ሕያው ሆኖ ከመቃብሩ ይነሳል። እውርም ሆኖ የተወለደንና ለምጻምንም በፈቃዴ በምታሸር ጊዜ ሞታንንም በፈቃዴ ከመቃብራቸው በምታወጣ ጊዜ የእስራኤልንም ልጆች ሊገሉህ ሲያስቡ ካንተ ላይ በከለከል በከለከልኩልህም ጊዜ ያደረግኩልህን ውለታ አስታውስ። ምክንያቱም በግልጽ የሚታየውን ሁሉ ባቀረበ ቁጥር እሱን ሊገሉት፣ ሊጎዱትና ስለ እርሱ ብዙ ሊናገሩ ፈለጉ። ነገር ግን አላህ ሱብሓነሁ ወተዓላ ከርሱ አራቃቸው። በግል የሚታዩ ከተአምራት ላይ ተአምራት አሳያቸው።

አላህን እንዲቀሰቅሳት ብጠይቅ ምን ይመስልሻል? አላት። እሷም ይህን ማድረግ ትችላለህን? አለችው። ዒሳም አዎን አላት። ከዚያም ለመጀመሪያ ጊዜ ጠራትና መቃብሩ ተሰነጠቀ። በድጋሚም ጠራትና ሰውነቷ ተሰበሰበ። ከዚያም ለሦስተኛ ጊዜ ጠራትና ወዲያው ተነሳች። ልጅቷም ጸጉሯ ሸብቶ ተነሳች። እናቷም ልጇን አይታ አክፋት ማልቀስ ጀመረች። ልጅቷም እናቴ ለምን ይህን አደረግሽ? አላህ ወደ አንቺ እንዲመልሰኝ ለምን ጠየቅሽ? አላህ ሞትን ሁለት ጊዜ እንዲያቀምሰኝ ለምን ፈለግሽ? አንዴ ይበቃኝ ነበር አለቻት። ሙታንንም በፍቃዴ ከመቃብራቸው በምታወጣ ጊዜ ያደረግኩልህን ውለታ አስታውስ። ግልጽ ማስረጃዎችን ባመጣላቸውም ቁጥር አንተ ድግምተኛ መሆንህን እርግጠኞች መሆናችንን እንጂ ሌላ አይጨምርልንም ይሉታል።

በኃይል እንዲጠራ ታዟል። ዘከርያም ሰዎችን ያስተምራል ሰዎችንም ይመክራል። ተአምራቶችም በዒሳ እጅ እየታዩ ነው። ከሃዲዎችም እያሾፉበትና እየሳቁበት ወደ እርሱ ይመጡና ዛሬ የበላነውን ብትነግረን ምን ይመስልሃል ይሉታል። ዒሳም እንዲህና የመሳሰሉትን በልታችኋል ብሎ ይመልስላችኋል። እነርሱም ቤት ውስጥ የቀረን ምግብ ምንድን ነው እያሉ ይስቁበታል፣ ያፈይዙበታል። ዒሳም እንደዚህና የመሳሰሉትን ምግቦች አስቀምጣቸዋል ይላቸዋል። ዒሳ ሊመራቸው ይፈልጋል፣ ነገር ግን ያፈይዙበት ነበር። በአላህም ፈቃድ ሙታንንም አስነሳለሁ፣ የምትበሉትንና በቤታችሁ የምታደልጉትንም ሁሉ እነግራችኋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በርግጥ ተአምር አለበት። ዒሳ እብኑ መርየም ሁናሊከ መንመነ በመርየም ልጅ በዒሳ ያመኑ አሉ በእርሱ የካዱም አሉ። እንደዚሁም ያሕያና ዘከርያ ወደ አላህ ይጠራሉ። ሦስቱም በዚያች በተቀደሰች ምድር ተሰራጭተዋል። ሁሉም ወደ አላህ የሚጠሩ ነቢያት ናቸው። ዒሳ ወደ አላህ ሲጠራ ሰዎች በደጋፊዎችና በተቃዋሚዎች በአማኞችና በካሃዲዎች መካከል ተከፋፍለዋል። የእምነት ሰዎችንና እነዚያ ከእርሱ ጋር የሆኑትን በተመለከተ የመርየም ልጅ የዒሳ ሐዋርያት ተብለው ተጠሩ። ሐዋርዩ ዒሳ እብኑ መርየም አስሓብሁ፣ ባልደረቦቹና አብሮት የሆኑት ከሱ ሃይማኖትንና እምነትን ይማሩ ጀመር። ዒሳም ወደ አላህ ረዳቶቼ እነማን ናቸው አለ። እነርሱም ዒሳ ሆይ፣ እኛ ነን እኛም እንረዳሃለን፣ ለጥሪህም አጋዥ እንሆናለን አሉት። ዒሳ ከእነርሱ ክህደት በተሰማውም ጊዜ ወደ አላህ ተጨምረው ረዳቶች እነማን ናቸው አለ። ሐዋርያት እኛ የአላህ ረዳቶች ነን፣ በአላህ አምንናል። እኛም ትክክለኛ ታዛዦች መሆናችንን መስክር አሉ። ከዒሳም ዓለይህ ሰላም ጋር ጥቂት ጊዜ ቆዩ። በዒሳም እጅ ላይ ለእነርሱ ተአምራት ተደረገላቸው። አንዳንድ ጊዜ ይራቡና ይጠሙ ነበር። ዒሳም ወደ አላህ ይጸልይና ምግብ ያመጣላቸው ነበር። ነገር ግን ይህ ምግብ ከየት እንደመጣ አያውቁም። ደስተኞችም ነበሩ። ማለትም ሃይማኖትንና ዱንያን አንድ ላይ አገኙ ማለት ነው። ሃይማኖትን ከዒሳ አለይሂ ሰላም፣ ዱንያን ደግሞ ምግብና መጠጥ በፈለግን ቁጥር ዒሳ ያስገኘላቸው ነበር። ሐዋርያቱም እንዲህ አሉ፤ ጌታችን ሆይ ባወረድከው አመንን፣ መልእክተኛውንም ተከተልን፣ ከመስካሪዎችም ጋር መዝግበን አሉ። ቀናትና ሌሊቶች አለፉ። ዒሳም ከነዚህ ሰዎች ጋር በመሆን የአላህን ሃይማኖት ይማራሉ። በአንድ ወቅት ሐዋርያቱ ወደ የመርየም ልጅ ዒሳ አለይሂ ሰላም ዘንድ መጡና ዒሳ ሆይ ከአላህ የሆነችን ተአምር እንፈልጋለን አሉ። ዒሳም ምን ትፈልጋላችሁ? አላቸው። እነርሱም ጌታ ከሰማይ ማዕድን ሊያወርድልን ይችላልን? አሉት። በእኛ ላይ ከሰማይ ማዕድን እንዲያወርድልን ጌታህ ጠይቅልን አላሉ። ጥያቄያቸው ከአላህ ጋር ያላቸው ሥርዓተ ቢስነትን ያሳያል። ጌታህ ከሰማይ ማዕድን ሊያወርድልን ይችላልን ብለው ነው የጠየቁት። የመርየም ልጅ ዒሳም ተቆጣባቸውና ምእመናን እንደሆናችሁ አላህን ፍሩ አላቸው። ሐዋርያት የመርየም ልጅ ዒሳ ሆይ ጌታህ በእኛ ላይ ከሰማይ ማዕድ ሊያወርድልን ይችላልን ባለው ጊዜ አስታውስ። በላይዋ ላይ ምግብ የያዘች ማዕድ ይፈልጋሉ። ከየት ነው የምትወርደው? ከሰማይ ምእመናን እንደሆናችሁ አላህን ፍሩ አላቸው። ዒሳም አላህ በምድር ላይ ምግብ እየሰጣችሁ ነው ከሰማይ ከወረደ ማዕድ ምን ትፈልጋላችሁ አላቸው። ሐዋርያቱ ለዒሳ የሰጡትን ምላሽ ተመልከቱ። ከእርሷ ልንበላ እንፈልጋለን፣ ይሄ አንደኛው ነው። ልቦቻችንም ሊረኩ እንፈልጋለን፣ ማለትም እምነት አለን ነገር ግን እምነታችን እንዲጨምርና እንዲረጋጋ እንፈልጋለን። ያልከንም እውነት መሆንህንና ልናውቅና በእርሷም ላይ ከመስካሪዎች ልንሆን እንፈልጋለን ማለታቸው ነው። ሱብሓነላህ ይህን መዓድ ከላያችሁ አታምኑ ልቦቻችሁም አይረኩም ማለት ነው። ከእርሷ ልንበላ ልቦቻችንም ሊረኩ፣ እውነት ያልከንም መሆንህን ልናውቅና በእርሷም ላይ ከመስካሪዎች ልንሆን እንፈልጋለን አሉ። የመርየም ልጅ ዒሳ ዓለይህ ሰላም አዘነ። ዒሳም ይህን ጥያቄ እንዴት ሊጠይቁ እንቻሉ? እምነታቸው እርግጠኛ የሆን ዘንድ ተአምርን እስከ መፈለግ እንዴት ደረሱ? እነዚህን ሁሉ ያያችኋቸው ተአምራት እውሮችንና ለምጻሞችን ስፈውስ፣ ሙታንን ሳስነሳ፣ ወፍንም ከጭቃ ሰርቼ እንድትበርስ አድርግ ይህ ሁሉ ለእናንተ አልጠቀማችሁም። ስትጠይቁኝም ምግብን ከምድር አወጣሁላችሁ። እንደዚያም ሆኖ ከሰማይ ማዕድን ትፈልጋላችሁን አለ። እነርሱም እኛ የምንፈልገው ይህንን ነው አሉ። ዒሳም ዐለይህ ሰላም ተጠንቀቁ፣ ይህች ማዕድ ብትወርድና ከዚያ በኋላ በኔ ብትክዱ ወይም ወደ ኋላ ብትመለሱ ቅጣታችሁ ከሌሎች ይበልጥ ከባድ ነው አላቸው። እነርሱም ማዕዷን ካየን እናምናለን አሉ። ከዚያም ዒሳ ዓለይህ ሰላም ልብስ ደረበና ብቻውን ተቀምጦ ወደ ጌታው መጸለይ ጀመረ። ዒሳም ሐዋርያቱን ለሰላሳ ቀናት እንዲጾሙ አዘዛቸው። ከሰላሳ ቀናት በኋላ ይህንን ማዕድ እንዲልክልኝም አላህን እጠይቀዋለሁ አላቸው። ሁም ሷኢሚን ወ ዒሳ የድዑ ረበህ፣ እነሱም እየጾሙ ዒሳም ጌታውን እየለመነ ነው። የመርያም ልጅ ዒሳ ዓለይሂ ሰላም እንዲህ አለ፥ ጌታችን አላህ ሆይ ለእኛ ለመጀመሪያዎቻችንንና ለመጨረሻዎቻችን በዓል ወይም መደሰቻ የምትሆን ከአንተም ተአምር የሆነችን ማዕድ ከሰማይ በእኛ ላይ አውርድ ስጠንም፣ አንተ ከሰጪዎች ሁሉ በላጭ ነህና ከዚያም አላህ ለዒሳ እንዲህ አለው። እኔ ማዕዷን በእናንተ ላይ አውራጇ ነኝ። ዒሳ ሆይ ይህች ማዕድ ትወርዳለች፣ ነገር ግን ለባለንጀሮችህና ለሐዋርያቱ አሳውቃቸው። በኋላም ከእናንተ የሚክድ ሰው እኔ ከዓለማት አንድንም የማልቀጣውንም ቅጣት እቀጣዋለሁ አለ። ማዕዷን ካዩ በኋላ ዓለማመን ቢከሰት ቅጣታቸው እንደ ሌሎች ቅጣት አይሆንም። ዒሳም ምን አላችሁ ተስማማችሁ ብሎ ጠየቃቸው። እነርሱም አዎ፣ ማዕዷ ትውረድ ተስማምተናል አሉ። ዒሳም ጌታውን እየጠራ ይለምን ጀመር። ድንገት ደመና ከሰማይ ወረደች። ሁሉም ተቀምጠው ይመለክቷታል። የመርየም ልጅ ዒሳም አለይሂ ሰላም ከነርሱ ጋር ነው። ደመናዋም ወደ ምድር ወርዳ በውስጧ መጨረሻው የማይታይ ማዕድ ነበር። አላሁ አክበር። በዚያን ጊዜ የተለያዩ ድንቅ ጣፋጭና በጣም ውብ የሆኑ ምግቦች ያላት ማዕድናት ሲጀመር በሕይወታቸው አይተውት የማያውቁት ምግብ ነው። ማዕዷ ከየት ወረደች? ከሰማይ ወደ ምድር። አላሁ አክበር። የመርየም ልጅ ዒሳ እጌታውን ያለቃል። ሐዋርያቱም ከነርሱ በፊት ማንም ያላየው ተአምር አዩ። ከዚያም ዒሳ ዐለይሂ ሰላም ከእርሷ ብሉ፣ ነገር ግን ከእርሷ ምንም አትወስዱም፣ እንዲሁም ምንም ነገር አታከማችሁ አላቸው። በየቀኑ ማዕዷ ከሰማይ ትወርዳለች። ከዚያም ይበሉና ማዕድዋ ተመልሳ ወደ ሰማይ ትወጣለች። የመርየም ልጅ ዒሳም ዓለይህ ሰላም ድሆችን ጠራ። ብዙም ሆኑ። እርሱም ከማዕድዋ ብሉ አላቸው። ሐዋርያቱና ድሆች ሁሉ ይበላሉ። በሺዎች የሚቆጠሩ ድሆች አማኞች ከማዕዱ ይበላሉ። ከእርሷም ምንም ነገር አያልቅም። በየቀኑ ተመሳሳይ ምግብ ይወርዳል፣ ይወጣል። ሐታ የውም ምን ልአያም ማ ነዘለት ልማኢዳ ከዕለታት አንድ ቀን ማዕዷ ሳትወርድ ቀረች። አብሮት የነበሩት ሰዎችም ዒሳ ሆይ ማዕዷ የት ቀረች ብለው ጠየቁት። እነርሱም ከእናንተ መካከል አንዱ ክደዋል አለ። እነርሱም ከእኛ ውስጥ የካደ ማንም የለም አለ። እርሱም አይ ከናንተ አንድ የካደ ሰው አለ አላቸው። ከዚያም የካደው ሰው በቤቱ ለማከማቸት የወሰደውን ምግብ ይዞ መጣ። ማዕዷም ከዚያ በኋላ በድጋሜ አልወረደች። ከተአምራት ላይ ተአምራት ታዩ። የእስራኤል ልጆችም ከፊሎቹ በዒሳ አመኑ፣ ሌሎቹም ካዱ። እነዚያን ያመኑትንም በጠላታቸው ላይ አበረታናቸው፣ አሸናፊዎችም ሆኑ فأصبحوا ظاهرين